ማስተርቤሽን የጀመርኩትኝ ናዝሬት እያለው ነበረ፣ እና እንደ ቀልድ ነበር የጀመርኩትኝ። እንደዚህ ስል ይሰዳልን ብዬ አላሰብኩኝም ነበረ። በጣም ሱሰኛ አድርጎኛል ማለት የማስተርቤሽን ሱሰኛ እንደሆነ አድርጎኛል። በጓደኞችሽ ግዛ ነው ወይስ በራስሽ ተነሳሽነት ነው ወደዚህ ነገር ውስጥ የገባሽው? ያው እነሱም አሉ ስልሽ፣ መጀመሪያ ላይ ያው እንደ ቀልድ ይወራ ነገር ነበረ እዛው ከዛም ደግሞ ቪዲዮ ያው እንላላካለን ፖርኖግራፊ ማለት ነው። እና እነዚህ ነገር ይህንን ነገር ደግሞ ስታደርጊ ብቻሽን ስለነበር የምታደርጊ ማለት ቪዲዮ ስታይ ምናምን ነገር ብቻዬን ስለነበረ የማየው፣ ከዛ ለምን አልሞክረውም ብዬ ወደ ራሴ እንትን ማለት ጀመርኩኝ፣ ከዛ መሞከር ጀመርኩኝ። ለመጀመሪያ ጊዜ ስታደርጉ ከጓደኞች ጋር ነበራች ወይስ ብቻሽ? እንዴት ነበር የመጀመሪያው የመጀመሪያው ጊዜ ማለት መጀመሪያ ላይ ከማስተርቤሽኑ ይልቅ ፖርኖግራፊ ላይ ነበር በጣም ሱሴ የነበረብኝ፣ የማየት ማለት ነው። ከዛ ያንን ነገር ብቻን ማድረግ ስጀምር፣ ማየቱን ስጀምር፣ የበለጠ ደግሞ ይሄ ወደ ማስተርቤሽኑ ገባኝ። ማለት ለመሞከር ጀመርኩ፣ ምናምን ነገር ለምን አልሞከረውም ብዬ ከዛ ሱሰኛ ሆንኩኝ። ብቼን ነበርም አድርገው የምንያች ጊዜ መነሻው ማስተርቤት ማለት ከጀመርሽ ዓመነበ1 ዓመት ውስጥ ቤተሰቦችቁ ነበር ወይስ በምን ዓይነት ጊዜ ነበር አንቺ ታደርጊው? ያው ማንም ሰው ሳያውቅም ቤተሰቦች ሲጀምር አደርገው ለሊት ለሊት ነው። ብዙ ጊዜ ግን እነሱ ሲወጡ ጠብቄ አደርግ ነበር። በጣም ሱሰኛ ከመሆን የተነሳ አንዳንዴ ሁላ የሆነ ሰዓት ላይ በጣም እንትን ሲልብኝ በቀን ሁለት ጊዜ የማደርግበት ሰዓት ነበረ። ማለት አሁን በቀን ሁለት ማድረግ ከመጀመርሽ በፊት ከዛም በኋላ በቀን በቀን ነበር ማስተርቤሽን ታደርጊ ወይስ? ስጀምረው አካባቢ ላይ አልነበረም፣ በቀን በቀን አልነበረም። ከዛም በኋላ ያው ብቻዬን ብዙ ጊዜ ስለመሆን ያንን ነገር በቀን በቀን ማድረግ ጀመርኩኝ። ከዛ በጣም ጭንቀት ውስጥ ገባሁኝ፣ ዲፕረስድ ሆንኩኝ። ከሰዎች ጋር ይልቅ ብቼን የማሳልፋቸው ጊዜያቶች ነው በጣም ያስደስቱኝ፣ ምናምን እና በጣም ሲጨነቅ ምናምን ነገር ያንን ነገር ማድረግ ነው በቃ የምፈልገው፣ እና ከሰው ጋር መሆን አያስደስተኝም። ከወንዶች ጋር መሆን በተለይ ከወንዶች ጋር መሆን ደግሞ ጭራሽ ነው የማያስደስተኝ። እና ብቼን ማሳልፋቸው ጊዜያቶች ላይ በቀን ሁለቴ እስከማድረግ ድረስ ደርሼ ነበር። ይህን ነገር ስታደረጉ ለምሳሌ አሁን ወንዶች አያስደስተኝም ጀምረሽ ነበር በእነዚህ ጊዜያቶች ውስጥ አስራ አምስት አመት ሆኖሚያል ብለሽኛ ማሰቤት ከጀመርሽ ሰው በእነዚህ አመታቶች ውስጥ ከወንዱ ከወንድ ጋር ግንኙነት አድርገሽ ነበር ወይንስ እስኪ ያስረጅ ስለሱ። አዎ አድርጌ አውቃለሁ፣ ከወንዶች ጋር ከወንድ ጋር ወጥቼ አውቃለሁ። ይሄን በእርግጥ ግን አያስደስተኝም ያ ነገር እና ከነሱ ጋር ያንን ነገር ማድረግ በቃ ጊዜ እንደማጥፋት ምናምን ነገር ነው ማስበው፣ እና ብዙም ደስተኛ አልሆንም። ከራሴ ጋር እንደማሳልፎ ጊዜ አይደለም ከነሱ ጋር ጊዜ ማሳልፎ። እና ከነሱ ጋር ከመሆን ይልቅ እንደውም ከራሴ ጋር መሆኑ ጊዜ የበለጠ ያስደስተኛል። አንዱም ፍራቻም አለብኝ ስልሽ፣ የሀበሻ ወንዶች ሴክስ ላይ ጎበዝ አይደሉም ምናምን ይባላል እና ያንን ነገር ስለምሰማ ምናምን ከእነሱ ጋር ወይም ከማሳልፈው ይልቅ ከራሴ ጋር ማሳልፋቸው ጊዜያቶች ያስደስቱኛል። እስኪ ይህን ማስተርቤሽን ማድረጌ ምን ጉዳይ ወይስ ምን ጠቀማ የሚሎች ታስቢያለሽ? በተለይ ደግሞ የተ ጉዳዮች ንበት በሱ ምክንያት ያጣሻቸውን ነገሮች ብትነግሪኝ። ከሰው ጋር ያለኝ ኮሚኒኬሽን በጣም ቀንሷል፣ የለምም ማለት ይቻላል። አሁን ላይ ብዙ ጓደኞች የሉኝም ማለት እንደዚህ የማወራው ጓደኛ ራሱ የለኝም። ከነሱ ጋር ጊዜ ከማሳለፍ እንዳልኩሽ ብቻዬን ማሳለፍ ነው የምፈልገው። ኮንፊደንስ ያሳጣኛል ምናምን ነገር እና ማለት እንዴት ነው፣ ስለ ራሴ ራሱ የማወራበት ጊዜ የለም። ራሴን አልወደውም። በጣም ነው ራሴን የምጠለው። ሰውነት ይቀፈኛል አንዳንዴ። ገብቶሻል? አዎ። ማለት ብቻ ከሰው ጋር ከማሳለፈው ይልቅ ከራሴ ጋር ማሳልፎ ነገር ነው የሚያስደስተኝ። ስለዛ ከነሱ ጋር ከሰዎች ጋር ያለኝ ግንኙነት የለም። ጊዜ የለኝም ማለት ጊዜ ለራሴ አልሰጥም። እኔ ማን ነኝ ብዬ አልጠይቅም ራሴን። እና በቃ የሚያስደስተኝ ያ ነገር ብቻ ነበር። ጠቅሞኛል ብዬ አላስብም። በሰዓቱ ምናልባት ከጭንቀት ምናልባት እንድወጣ ያደርገኝ ይሆናል፣ ግን ከዛ ሰዓት በኋላ ያንን ነገር ካደረግኩኝ በኋላ በጣም ነው የምጸጸተው። ሰውነቴ ይቀፈኛል ምናምን ነገር። እሺ ወደ አዲስ አበባ ለትምህርት ነው የመታሽው፣ ስለ ስራ እስኪ በደንብ ትንቤት የተማሽ ከሆነ የምትማሪበት ኮሌጅ ማለት እስኪ ስለሱ ነገር ንገር አዲስ አበባ የመጣሁትኝ ለመማር ነው እና እዚህም ዘመድ ስለነበረን ከናዝሬት ወደ አዲስ አበባ ቀጥታ መጥቼ እነሱ ጋር ነበር ያረፉትኝ፣ እና ለትምህርት ነበረ የመጣሁትኝ። እዚህም በመጣሁበት ሰዓት ያው ያ ልምድ ስለማይኖር ስልሽ ከጓደኞች ጋር ያለው ነገር የማታቂ ሀገር ነው፣ የማታውቂያቸው ሰዎች ናቸው። ዘመድ ቢሆኑ በአዲስ ዘመድ ቢሆንም ግን ያው የምትቀላቀ ወደ አዲስ ማህበረሰብ ያለመድሹ ሰው ነው እና ስለ ይሄ ነገር ደግሞ ሙሉ ይሄኛውን ወደ ማስተርቤሽን እንድገባ አድርጎኛል። በጣም እዚህ ነገር ለአዲክት እንደሆነ አድርጎኛል ስልሽ ምግብ ምግብ ሀባው ሰው ስላልነበረ አዲስ ሰው ስለሆኑ የማሳልፈው አብዛኛውን ጊዜ ብቻዬን ነበር። ስለዛ ይህንን ነገሮች በጣም እንድለማመደው አደረገኝ፣ ፖርኖግራፊ ማየት እና ወደ ማስተርቤሽኑ ደግሞ በደንብ ራሴ ማድረግ ከሱ ጋር ሰልፌ ጊዜ ስለነበረ። አሁን ያለሽበት ደረጃ ምን ላይ ማለት? አሁን ማስተርቤሽን ታረጊያለሽ ነው ያለሽ ወይስ ሪካቨር አርገሽ መተሻ? ከዚህ አዲግ ሺ ውስጥ ከዚህ ሱስ ውስጥ ወጥቻለሁ። በእርግጥ አንድ ዓመት ፈጅቶብኛል ከዚህ ነገር ለመውጣት። ምክንያቱም ሙሉ በሙሉ ወጥቻለሁ አሁን። ምክንያቱም በሰዓቱ እንዳልኩሽ ከሰዎች ጋር ጊዜ አላሳልፍም እና በጣም ጭንቀት ውስጥ ገባሁኝ። ምንም ነገር አያስደስተኝም። ቤተሰብ ማለት ሰዎች አሉ፣ ቤተሰቦች አሉኝ። የሆነ ሰዓት ላይ ከናዝሬት ወደ አዲስ አበባ የመጣሁበት ሰዓት ላይ እንደዚህ ብዙ ሰው አልግባባም። እዛ የነበሩ ጓደኞች ያው ከነሱ ጋርም የምንገናኘው ለመጠጣት፣ ለመጨፈርም፣ ለመዝናናት ነገር ነበረ፣ ብዙም አልነበረም። ያን ያም ነገር ቀረ ወደ አዲስ አበባ ስመጣ እና በጣም ብቸኝነት ውስጥ ገባሁኝ ዘመድ ቤት ብሆንም ግን ያው አያስደስተኝም ያ ነገር በጣም ብቸኝነት ይሰማኛል በሰዎች ተከብቤ ብቻ የሚሆንኩኝ ያክል ይሰማኝ ነበረ በጣም በራሴ ብቻ ምንም ደስተኛ አልነበርኩኝም በህይወቴ ስለዛ ከዚህ ነገር ውስጥ ለመውጣት በጣም ብዙ ጊዜ መታገል ጀመርኩኝ እና ቀስ በቀስ ለመውጣት በሞከርኩኝ ቁጥር እዛ ውስጥ እራሴን አገኘዋለሁ። በቃ አንድ ብቻ ማለት አንድ ዳድርግና ከዚህ በኋላ አልመለስም። እነዛ አደርግና ከዛ በኋላ ተመልሽ እዛ ውስጥ ነኝ። ምንም እንትን አልልም ነበረ። ከዛ እነዚህ እንትኖችን ማለት ሚዲያ ላይ ምናምን የማየውን ነገር ሴቶች አይወጡም። በእርግጥ ወንዶችን ነው የማየው እና ለመውጣት የሚያደርጓቸውን ነገሮችን ስሰማ ያው ወደ ዶክተር መሄድ እንዳለብኝ ተሰማኝና እና በጣም ያስፈራ ነበረ ሁኔታው። ግን እንዴትም ብዬ ራሴን አደፋፍሬ ወደዛ ለመሄድ ወሰንኩኝ። እና ሄጄ ታየሁ በደንብ እንትን አልኩኝ እና በጣም ተቸግሬ ነበር በጣም ያስተ